ሰላም! እንዴት ናችሁ? ህይወት ልክ ኮይንም ፍሊፕ እንደምናረገው ነገር ነው ወይ? ቃፊር ወይም ደግሞ ጎፈር ነው። ስለዚህ ከሁለት አንዱ ይደርሰናል ማለት ነው። ህይወት እድልም ነች። የሳንቲሙ ብቻ ቃፊር ወይም ደግሞ ጎፈር መሆን ብቻ ሳይሆን ከአምላካችን የሚሰጠንም እድልም ጭምር ነች። ስለዚህ የእኛ እስትንፋስ ያለችው በእድል ፈንታችን ነው። ይህንን ሀሳብ በልብ ወለዳዊ መልኩ የሚነግረን ደግሞ ደራሲ አዳም ረታ ሲሆን ድብ ድብ በሚል አጭር ልብ ወለዱ ላይ እስትንፋ ሰቶት ለዛ ባለው መልኩ ያቀርብልናል። ይህ ድርሰት የሚገኘው ማህሌት በሚል ርዕስ ከታተሙ መጽሐፍ ውስጥ ነው። ድብድብ የሚነፍሰው የሚነብሰው ውርጭ ስለከበዳቸው የቤታቸውን በር በትንሹ ገርበባ አድርገው ወለሉ ላይ ተኝታ የምታቃስት ልጃቸውን ከተቀመጡበት የልብስ መክተቻ ሳጥን ቁልቁል እያዩት አገጫቸውን ግራ እጃቸው ሊያስደግፈዋል። ቤቷ ባለ ሁለት ክፍል ናት። አንደኛዋ ሳሎን ስትሆን ሁለተኛዋ መኝታ፣ የምግብ ማብሰያ እና ዕቃ ማስቀመጫ ናት። ሁለተኛዋ ራሷን የቻለች ክፍል መሆኗ ስላላዋጣ የአበባ ስዕል በተርከፈከፈበት ያደፈ አቡጀዲ መጋረጃ ተከፍላለች። ሳሎን መሃል እንደ ነገሩ የተሰራ የጣውላ ጠረጴዛ ላይ ሙሉ ጠርሙስ አረቄ ተገትሯል። ከምሽቱ አንድ ሰዓት እስከ ሁለት ሰዓት የጣለው ዝናብ የፈጠረው ጭቃ እንደሚያጣብቅ ገመድ አቦምሳን ከተማ አንገቷን አንቆ ይዟታል። በምሽቱ የሚንጓጓው የጓጉንቸር ድምፅ የከተማዋ ሲርሲርታ ይመስላል። ዝናቡ ጠጩን በእያለበት ስለያዘው ከሊትሯ አረቄ አንዲት መለኪያ አልጎደለም። ምን ያደርጋል? አሁን ድምጻቸውን ከፍ አድርገው ራሳቸውን ጠየቁ። ይህን እግዚአብሔር ሁለት ነው። አንዱ እንድወልድ የሚባርክ አንዱ እንዳድግልኝ የሚረግም እድላቸውን አማረሉ። ማፀኔን እንዳለመለሙ ምን ነው ማሳደጊያችን። በር ተንኳኳ። ወይዘሮ ግምጃ ካጎነበሱበት በቀስታ ተቃንተው ይግቡ አሉ። በሩ ቀስ ብሎ እየተከፈተ ጭቃ የተሸከመ ጫማ ያላጠለቀ ግራ እግር ብቻውን ገባ። እርሱ ሆኖት እንዴ አሉ ቀጠሉና፣ የመጣውን ሰው በገባው እግሩ ብቻ አውቀውት። ራይን ለናም አለለች፣ አልተሻላትም አሉ የገቡት ሴት አይናቸውን በጋቢያቸው እያሹ ጥቁር ጢሱን ከሚያት ጉለጉለ ኩራዝ ራቅ ብለው እሷንም በልጅነቷ እኔንም ተሰቃዩ ሲለን፣ አረ ልብስ ቢጤ ደረብ ቢያርጉ የዘንድሮ ብርድ ሌላ ሆኗል። አረቄ ለስጦወት አሉ ወይዘሮ ግምጃ ወደ አረቄው ጠርሙስ እጃቸውን ሰንዝረው። ከልባቸው ነበር የእመት ልኬን ውለት አይረሱትም፣ መቼም አይረሱትም። ከድፍን አቦምሳ ከድፍን አርባ ጉግ ለእሳቸው ሲያስቡላቸው ያዩት እመት ልኬን ብቻ ነው። ጎረቤት እንኳን ከሆኑ ብዙ ጊዜ አልቆዩም። ሁለት ዓመት ቢሆናቸው ነው። ከእሳቸው አርባ ዓመት እድሜ፣ ታዲያ ሁለት ዓመት ምንድን ናት? ልኬ፣ ለዚህ ብርድ አረቄ የሚበጅ ቢሆንም ግምጃ ያሉበትን ችግር ስለሚያውቁ ቅራሪ በቃል መጫወቻ። አረ ራይን ጤና ጣቢያው ምን አደረገላት እያሉ ተቀመጡ። አይ ባኩን የዘመኑ ነገር አሉና ግምጃ ወደ ጓዳ ገብተው ከእንስራ በማጥለል ጠላ በጣሳ ቀድተው አቀረቡላቸው። ቀጠል አድርጎም ናዝሬት ሄደሽ እራጅ ነው ምንድነው አሉ። ደረቷን ትነሳ የሞቀ የሞቀ ልብስ አልብሷት እና የመዳሪ ዝርዝር ሶስት አይነት ነው አሉ። ከአንድ ልጅ ጋር ፋርማሲ ደምንጠይቅ ዋጋውን የማልችለው ሆነ ብለው እንደ መጀመሪያው በትካዜ ቁጭ አሉ። ማን እንደኔ የሚሆናለት እየልክ እኔ የምኖረው እህል እየቀቀልኩ አረቄ እየወጣው ማርያምን ነው። እንዲያሸከመች እንዲያትበይ የሚደረገውን ማድረግ ይሻላል። ጸጸቷውን መድኃኒት አይሆንም አሏቸው። የጣሷውን ጠላ በብርጭቆ ገለበጡና ጠጡለት። ለመሆኑ ብዙ ገንዘብ ያስወጣሻል። ሞቅ እንዲላቸው ክደምንባሉ ልኬ እዚያ ፖምሳ ለመድኃኒት አርባ ብር ያላወጣል ናዝሬት ስል የትራንስፖርት ለሁለታችን፣ ለመምጠኛዋና ለእኔ እዚያ የሚያውቁ ሰው ከሌለ ለምግብ፣ ለመኝታ፣ ለምትታከምበት ያስፈልጋል! ከውጤቱ በኋላ ሐኪም የሚያዘውን መድኃኒት መግዛት ይህን ሁሉ ሳስብ ነበር።

ከእርሱ የተበደርኩትን ገንዘብ ይህችን ወር ቢዘሉኝ፣ መቼም አስቸገርኩት። ለዳማ በደር ቀድሞውንስ ዝም አሉ ወይዘሮ ልኬ። ስሙኝ ትዬ ልኬ፣ ይህችን ወር ቢዘሉኝ፣ ያለችኝን ሳንቲም አጠራቅሜ ናዝሬት ለመሄድ አስቤያለሁ። መቼም እንደማስቸግሮት ይገባኛል። አረ ግድ የለም ግድ የለም፣ እረ ጤናቱን እንጂ ገንዘብ ምንድን ነው? ያውም ለአስራ አምስት ብር ማስታወስሽም ደግ አላደረግሽም! እንዳው አታስቢው። እኔ ስጠይቅሽ አለው ስጋ የለበስኩ ሰው ከዚጫ እንዴት ፍሬ ልጅ ከእሷ ማለት ነው ነጥቀሽ ብድር ልክፈል የምትዩ ትደርሽበታለሽ፣ አሉ ወይዘሮ ልቴ። ያልሰሙ በሐሳብ የሰጠሙ ለመምሰል ሞክረው በግድ ስለተናገራቸው ብቻ ላለማስቀየምም በጣም ግልጽ ላለማድረግም ብለው አረቅ ይጠጡልኝ ሲባሉ ነገሩን አልወደዱትም ነበር። ወይዘሮ ግምጃ ተጽናኑ መንገድ መፈላለቅ ጥሩ ነው ለመጀመሪያ ልጅሽም ይህ ዘመናዊ የሚሉት አልበጃት ሰውን ራቁቱን አቁሞ በብረት ጎማ ቢጤ የመነካካት ምላስ መጎተት ነው የሚያውቁት አሉ ልኬ ልኬ ጠላቸውን ጨርሰው ተነሱና በቀስታ ወደምትተነፍሰው ራይል ራሳቸውን ዘንበል አድርገው እግዚአብሔር ማርሽ የኔ ልጅ ልጆቻችንን እሱ ካልጠበቀልን እኛ ከማልቀስ በቀር ፋይዳም የለን በልጃቸው ፈንታ አሜን አዎ፣ እሱ ሰው ይለፋ የሚፈጥመው እግዚአብሔር ነው። ትንሽ የተበራቱ መሰሉ። ግምጃ ልኬ ደና አደሩ ብለው ሲወጡ ግምጃ ተመልሰው ተቀመጡ። በውጭ የሚያልፍ መንገደኛ የጫማው እግርና የእግሩ ጥፊ ውስጥ ድረስ ይሰማል። ብርዱ እንደ ቀድሞ ባይሆንም አሁንም ገርበብ ባለው በር ቀዳዳ ለስለስ ብሎ እንደ ትንፋሽ ይገባል። ወደ ቀድሞ አቀማመጣቸው ተመለሱ። እግርን አጥፎ ክርንን ጉልበት ላይ መዳፍ ላይ አገጭን በሐሳብ ሰመጡ። ከብር አለች ይህችን አረቄ አምስት ብር ባጣራት፣ በምንም በምንም ዘይጄ ካንቺን አሉ። አስር ብር በብድር ባገኝ ሰላሳ አምስት ብር ይሆንልኛል። ከአቦም ሰናዝሬ ደርሶ መልስ ለሁለት ሰው አስራ ሁለት ብር፣ ለሶስት ቀን መኝታ ዘጠኝ ብር። አቶ ቢስተራ ተሳፋሪ መስዬ እንዳላድር በሽተኛ ልጅ ነው ያስኩት ለምግብ ቆሎ የልጄ ኬር ለእኔ ግድ የለኝም። ልጅቷን በሽተኛ ናት! ብዙ አትጠይቅም። እንዴት እንዲያስባለሁ ብቻ ወደማያውቁት አገር ሲኬድ የሚኮነ አይታወቅም። ለመጠባበቂያ አስር ብር ያስፈልጋል። ድህነት ማስመስከሩም ይከብዳል! ድህነቴን እስከ አስመሰክር የልጄ ሕይወት ያልፋል። አረቅ ያለ የሚል ጎርናና ድምፅ አቧነ ናቸው የለመደ ዋፋቸው ፈጥኖ ይግቡ አለ። ሁለት ሰዎች ገብተው ከእሳቸው በስተግራ ያለው አግዳሚ ወንበር ላይ ተቀመጡ። አረቄ የተቀዳላቸው እነኚህን ሳያቸው የሚጠጡ ይመስላሉ። ሶስት ሶስት ቢጠጡ አንድ ብር ከሰላሳ አምስት ሳንቲም ሁለት ሁለት ቢጠጡ ወዲያ ወዲያ። እኔም ልጅም አልታደልም። ድምፃቸው ባይሰማም አፋቸው ሲነቃነቅ ይታያል። ምኖሽትዬ አላቸው በእሳቸው በኩል የተቀመጠው ጎረምሳ ከንፈሩ በተፈጥሮ የሚሆን ተደብድቦ ጠመም ብሎ አበጥ ያለ ነው። ልጄ አሞብኝ ባክ፣ ምኑም የማይታወቅ በሽታ፣ ሐኪሙም የእኔንም የእሷንም ጣጣ አበዛብን። የት ብሄድ ይሻለኛል? እንግዳ ሲያጋጥሟቸው አዲስ ሐሳብ ያገኙ እየመሰላቸው ብሶታቸውን ያወራሉ። ልጅቷ ከተኛችበት በቀስታ ተንቀሳቅሳ ለረዥም ጊዜ ሳለች በግራ እጃቸው ላስደግፎ ረዷትና መልሶ አስተኟት። ጠጪዎቹ እንግዶች በጸጥታ ተመለከቷት። ጥላ ሞትና ጥላ ግዙፍ በሚሆኑበት በኩራዝ ቤት ውስጥ በግልጽ ባይሆንም በመጠኑ ይታያል። ይህችን የመሰለች እድሜ አስራ ሁለት የሆነ አለ አንደኛው፣ የሹራብ ቆብ ያደረገ ያረጀ ራንግለር ጃኬት የለበሰና ፊቱ ሰልከክ ያለ ነው። እኔ እሱ መቸገሬ አሉና ቦዳቸው አይሞላትም። አስር ህዳር ስላሴ አለፋት አሉ ወይዘሮ ግምጃ ለምን ናዝሬት አይወስዷትም? አላረቀ የጠየቀው ጎረምሳ። ይችላሉ ብለን ደምሴ አላያኛው። ኧረ ምን እችላለሁ? እግዜር ሀሳብ ሲጥልብኝ ያልታደልኩ፣ አንዷም ልጄ የዚች ታላቅ የነበረች እንዲሁ እንዲያርጉ ሲያማጥ በዘሬ እንኳን እንዲያለ ነገር የለብኝም! እግዜር ወሰደብኝ። እንባቸው መጣ። ገና ሁለት ክረምት ከማለፉ ምልክትና ደህና የድንጋይ ካባ ያልተደረገበት የልጃቸው መቃብር ጠፋ። ቦታው የኳስ ሜዳ ሆነ። የዳ ልጄ መቃብር እዚሁ እያለው አዳሜ መፈንጫ አረገው። ትናንት ሲዘለዝሉኝ ለልጇ ፍታት መክፈል አቅቷት ነው ይቺ የውሸት ዳ እያሉ ሲጠሉኝ የነበሩ ለልጅ የሚያዝኑ ለሰው የሚያዝኑ የሚመስሉ ዛሬ መቃብሯ ላይ በተሰራ ሜዳ ላይ የሚዘሉ ልጆቻቸውን አሰማሩ። ወደ ማን አቤት ልበል? ንፍሮ ለመቀቀል መቀቀል እንኳን ከወይዘሮ እኔ ለረዳው እችላለሁ። የሚሄዱበትን ቀን ቢነግሩ የሊዮንቺን አውታንቲ ስለሆንኩ ከነ ልጆ ላደርሶ እችላለሁ አለ ደምሴ። ህልም መሰላችሁ? ህልም ደንበኛ ህልም አዩት። በደንብ አስተዋሉት። አለ እግዜር። ውስጥ ልጅ፣ እውነትህን ነው። እውነቴን ነው፣ እንደፈለኩ መጫን እችላለሁ። እሱንም ጓደኛውንም ተራ በተራ አያቸው። ሹፌሩ ገጹ ቁም ነገረኛ ይመስላል ሽንጉበቱ፣ ፈገግታው፣ አስተያየቱ ያሳምናል። እውነቱን ነው አላቸው ጓደኛው። በየሁለት ቀኑ እንመጣለን እና እርሶ የሚነሱበትን ቀን ይንገሩንና ይሄዳሉ። በእውነት አያስቡ። ካስመረመርኳት በኋላ የመድኃኒቱን ነገር እግዜር ያውቃል። የተጸነሰ ሽሙጥ ሁሉ በመንደሩ ወሬኛ ጭንቅላቱ ሲጨነግፍ በጥርሳቸው የሚወዷቸው በወዳቸው የሚጠሏቸው ጎረቤትና ምንትስ ሲያፍሩ ቆንጆ ልጃቸው አድጋ በተሯ አይዞሽ ስትላቸው በሀሳባቸው ይታያቸው ጀመር። ዓለም በክፉ ሰዎች ብቻ የተወረረች ትመስላቸው ነበር። ለካ አንዳንድ ደግሞ አለ አሉ። በወዳቸው ሲያስቡ ቆይተው በረጅሙ ተነፈሱና እንግዲህ መቼ ነው አሉት። ቅዳሜ እግዚአብሔር፣ ልጄ በኩራዙ ነበልባል ላይ አፍጠው ስለ ነገሩ ሲያስቡ ያቺን ምሽት ስላጋጠማቸው ሲያወጡ ሲያወርዱ፣ መቼም መበደሪያ ቀር ከተመረመረች በኋላ መድኃኒቱን ካልገዙት አይፈይድም፣ ዋቤሎ ዝም ብሎ ናዝሬት ብሄዱት ምን ያደርጋል እያሉ አቀርቅረው ሲተክዙ፣ ደምስ የሚባለው ወደ እሳቸው ተንጠራርቶ በጆሯቸው ተመልሼ እመጣለሁ አላቸውና የተጠቀለለች አንድ ብር እጃቸው ውስጥ አስገብቶ ሀያ ሳንቲሞቹን ጠረጴዛ ላይ በተናቸው። ፊት ለፊት መቁጠር ሊረዱኝ ያሰቡትን ሰዎች መጠራጠር ይመስልብኛል በማለት ብሩን ዝም ብለው በእጃቸው ያዙት። ሹፌሩና ጓደኛው ደናደሩ ደናደሩ ብለው ሲወጡ ወይዘሮ ግምጃ ቶሎ ያሰቡት አንድ ብር ከሀያ ሳንቲሟን ባላቸው ፍራንክ ላይ መደመር ነበር። ተመልሼ መጣለው ያለበት ምክንያት አስፈራቸው፣ ተጠራጠሩ። ወደ ብርሃንም ሄደው አንዷን ብር ቢዘረጉ ከውስጧ አንዲት ቀይ አስር ብር ተንከባላ ወጣች። ደነገጡ። ጥርጣሬያቸውን አበረተው የልጃቸው ሳል ወደ ራሳቸው የተጋባ መሰላቸው። ማርያም፣ ለምን እንዳለ ነገር ጣለችብኝ አሉና ከልባቸው አዘኑ። በሩን ዘግቼበት ባድር በነፃ ናዝሬት ከልጄ ጋር ማን ይወስደኛል? ብሩን ልመልስል ብለው ጮሆ ሀያ ብር ነው የሰጠውሽ ቢልስ ጎረቤትና ቡብሳ የምቢሰማ ጎር ይገድለኛል። በትንፋሹ በመርዙ ያጠፋኛል። ልጇ ታማ ተኝታ እሷ የማትሠራው ነገር አለ ነው የሚለኝ። አስራ አንድ ብር ከሀያ የልጃቸው ትንፋሽ መስለሉን ጨምሯል። ውሃ እናዬ አልጅ። በጀርባዋ እንደተኛች ተነስተው በጣሳ ከእንስራ ቀድተው ራሳቸው አጠጧት። በቀስታ ዋጠችው እንደ መድኃኒት። ወደ ጓዳ ገብተው አልጋቸውን አነጣጠፉ። ቁራሽ እንጀራ በቀዝቃዛ አልጫ ሽሮ ዝርግ ሳህን ላይ አድርገው ልጃቸው ተኛችበት ሂደው ቁጭ ብለው መብላት ጀመሩ። ጉርሻ ሲጠቀልሉ ዓይናቸውን ከሚተክሉበት ሳህን ላይ ቀና እያደረጉ አንዴ ልጃቸውን አንዴ በሩ ነው ያሉ። ኮቴ በሰሙ ቁጥር ጆሯቸው ቀጥ፣ ልባቸው ትርትር ይላል። ከመጣ ሌሊት ሰማይና መሬት ሳይላቀቅ ነው ማስወጣው አሉ ድምፃቸውን ትንሽ ከፍ አድርገው። ገበያ ምስር ሊገዙ ዋጋ ክርክር ላይ ሲሰናዘሩ ነጋዴዎች እጃቸውን ነክቷቸው እንደሆነ እንጂ አምስት ወር ያህል ወንድ የሚባል ዳብሷቸው አያውቅም። ድንግ ሊሆኑ ያህል ይሰማቸዋል። ውስጥ እልባቸው ውስጥ ካለች ሌላ ልባቸው ውስጥ የፈሩት የመንደሩን ወሬ ብቻ ሳይሆን የሁለተኛ ዙር ትኩስነታቸውንም ነበር። ልጃቸው እንዲሞቃት ያላቸውን ጨርቅ በሙሉ ደርበውላት ኩራዙን ይዘው ወደ ጓዳ ገቡ። ለጥቂት ጊዜ አባርቶ የነበረው ዝናብ እንደገና ለመምጣት እንደከጀለ ሁሉ አልፎ አልፎ በወፍራም የውሃ ኳሶች ጣራውን ይኮረኩሟል። አልጋው ግርጌ ሆነው ልብሳቸውን ማውለቅ ጀመሩ። እየመጣው ነው እኮ እንዲ ተው እንጂ አሉት። ትዕግስት አልቆበት አንገታቸውን ጎትቶ ሊያስተኛቸው ሲታገል የሚንዘላዘል የሚመስል ያበጠ ከንፈሩ የአረቄ ማቃስ ለብሶ ሊስማቸው ወደ ጉንጫቸው ሲያስጠጋ ፊታቸውን ወደ ጎን አዙረው ግድግዳ ላይ የተንጠለጠለው እርጥብ ባርኔጣ ላይ አተኮሩ። ደረታቸው ላይ የተኛውን ጡታቸውን በቀዝቃዛ እጁ መዳሰስ ጀመረ። የመጀመሪያ ባላቸው ይህችን ቤት ቀልሶላቸው ሄደውን በጣም የወዱት ነበር። ስሙ አንበሴ ይባላል። ስሙ እንደ ወንድነቱ ነው ይሉ ነበር። ሲቆጣ አንበሳ፣ ሲበላ አንበሳ፣ አልጋ ላይ አንበሳ ወንድ ፊታቸውን አዙሮተኝ የጨበጡት ያመለጣቸው ያዩት የተከለላቸው መሰላቸው። አንበሴም ማሰብ ጀመሩ። ግራሱ ግራሱ ሎንቺን ሎንቺን የሚሸት ሰውነታቸውን ለመለቃለቅ ውሃ ሲያሞቁ እመት ልኬ ቤታቸው እንደተቀመጡ ድምፃቸውን ከፍ አድርገው ቡና እንዲጠጡ ጠሯቸው። ራይል አለወትሯ ወለል ላይ ተቀምጣ ቅንድቧ ውስጥ መስመጥ በጀመሩ አይኖቿ ወርቃማውን የአቦም ሳንጻይ ትመለከታለች። ጆሮዎቿ ቀጥ ብለው አልፎ አልፎ የሚሰሙ የህፃናትን ድምፅ ይቀዳሉ። ህመም ፊቷን ዝም ባያሰኘውም አእምሯ፣ ልቧ በብዙ ነገር ተሞልቷል። ልጅና ተጫዋች የሚል ወፍራም የአባት ድምፅ የላት። በእናቷ ድህነት ምክንያት አንዳንዴ እንደምታያቸው የጎረቤቷ ልጆች እንክብካቤ አታገኝም። አልጋና ፍራሽ ላይ ያተኛል። ደና ምግብ አታገኝም። የሚጠጣ ጥሩ ነገርም አታገኝም። ራስ ምታት ታይሎባት አንዱ የሰከረ አረቄ ጠጪ ከቁጥጥር ውጪ በሆነ ድምፅ ልቧን ያናገዋል። ሐኪም ቤት የለም ለእሷ መዳን ዕድልና ሰው ይለመናል። ጠንካራ እናት ጠንካራ ቤት የላትም። በልጅነቷ አትጫወትም፣ አትስቅም። መንደር ውስጥ ገብታ ስትቦርቅ ይህቺ ቆንጆ መጣች አትባልም። እያቀፉ እየሳቁ የሚስሟት ትልቅ ብትሆን ኖሮ የሚሏት ጎረምሶች የሉም። ድሮ የምትዘልባቸው ትናንሽ ሜዳዎች ተጠራቅሞ መጥተው ውጠዋት ቢጠፉ ደስ ይላት ነበር። እንደ ሞት ሳታስቦ እምባዋ በጉንጯ ወረደ። ወደ ልኬ ሊሄዱ ሲሉ አመመሽኔ እናት ጋደም በይበት አሏት። እናቷ እንድትተኛ እያለባበሱ ወደ መሬት እየገፏት በጎኗ ጥቅልላለች። ጉሮሯ ላይ የሚተናነቃት ለቅሶ ከእግሯ እስከ አናቷ በሚፈታተናት የድካም ሰመመን ተሸፈነ። ቆመዋ አያት የማይሰማ ነገር እያልጎመጎሙ ወጡ። ወይዘሮ ልኬ ሌሊት ያሳለፉትን መገረምና መደነቅ በትኩስ ቡና አብርደው ፊታቸውን ወደ ግምጃ ዞሩ። እኔ የምልሽ ግምጃ፣ ለዚች ልጅ የሚሆናትን ለምን ሌላ መድኃኒት አትፈልጊም? አሏቸው። ምን ምን ቀረኝ። ሰኞ ምን እንደሆነ ረሳሽው? ግምጃ ትንሽ አሰቡ። ትዝም አላልህ አሉ በረጅሙ ተንፍሰው። መርሳት ነው ጠላታችን ብብ ልባጣ፣ አሩሲ እየኖርሽ አሉ ልኬ። ፈረቀሳ፣ አዎ ለምኙ፣ እሱን ለምኙ። እንዴት እችላለሁ ልኬ? ንስሓ አባቴ ገስጸውኛል። ማድረጉ ማረጉ ቀርቶ እንዳላስቦ እንኳን ገዝተውኛል? ምን ብለው? ፈረቀሳ ኮ ገብርኤል ነው ገብርኤል ፈረቀሳ ነው አሉ ልኬ ሊጠጡት የነበረውን ሲኒቡና ወደ ረከቡት አውርደው እጃቸውን እያወናጨፉ ደግሞ ከአንቺ ምንም አይፈልጉ። አመት በአመት ካስታወስሻቸው ይበቃል። ልጅሽ ከዳነችልሽ ነው ነው ደግሞ እንደሚያድናት እንዴት አውቃለው? አሉ ግምጃ እሱን ለሳቸው ተይ። እኔን ደሞ መኝ መጥፎ አልመክርሽም። አንገዳ ድረስ ትራንስፖርቱን እንችልሻለሁ። እንዲ ምን መሆኑ ኑ ይህንያል እናት እኔ ራሴ ልጨነቅ እንጂ እሱ ደሞ እንዴ ምን ማለትሽ ነው? አሉ ልኬ። ምን ማለትሽ ነው? አለመውለዱ ነው? እሷስ በልጅነቷ ስትሰቃይ፣ አንቺን በማረፊያሽ ጊዜ ወይዘሮ ግንጃ ድንግጥ አሉ። ለመጨረሻው አረፍተ ነገር ሰምና ወርቅ አውጥተውለት ልኬም እንዲያ እንዲመስል የፈለጉ ይመስላል። አይናቸውን ቶሎ ሰበር አድርገው የቀዘቀዘው ሲኒ ቡና ላይ አተኩረው ለትንሽ ጊዜ ዝም አሉ። ቀና ብለው ብቻ ትንሽ ተሳይለት ለመቅረቢያ እሁድን ድረስ መሄዴን ግን ሰው እንዳይሰማ ሌሊቱን ሳስብ ነበር። ግን ግን ምን አሉ ልኬ። እሁድን እንያት፣ ቀደም ብሎ ካልተሄደ ቦታ አይገኝማ? ግድ የለም ሌሊት ብንነሳ መረሳችን አይቀርም። ዋናው ነገር ዋናው ስሱ መለመኑ ነው አሉ ልኬ ስኳር የበዛበት ቀዝቃዛ ቡናቸውን በትኩስ ቡና እየበረሱ ግምጃ ንስሐ አባታቸውን የሚያከብሯቸው የተዋጣላቸው መንፈሳዊ ስለሆኑ አይደለም። ማናዘዝ ይችላሉ እንጂ ከመንፈሳዊነት ውስጥ እልፍ አላፍ ክንድ ራቁ ናቸው። ከአባትነታቸው ፍቅር ሌላ ስጋዊ ፍቅር አለባቸው። ግምጃ ቁጣቸውን የሚያዩት ውግዘታቸውን የሚያዩት እንደ አባታዊ ውግዘት ብቻ ሳይሆን እንደ ፍቅረኛ ውግዘት ነው። ጣምራ ውግዘት እና ይከብዳቸዋል። አንዴ ዳላቸውን በእጃቸው አንገታቸውን በመስቀላቸው ዳብሰዋቸዋል። የታመመች ልጃቸውን ጠበል ሊረጩ መጥተው ዋረጠው የሚፍለቀለቅ ቀይ ደረታቸው ላይ አፍጥጠው ምራቃቸውን ሲውጡ አይተዋቸዋል። ሰው ፈሩ እንጂ ግምጃ ቄሱንም መልሰው ፈሩ እንጂ ግምጃ አንገታቸውን እቅፍ አድርገው ጥምጥማቸውን እንዲፈናጠር አድርገው ጥቁር ሪዛቸውን ቢስሙት ደስ ባላቸው ነበር። ከአስተዳደግ ነው መሰል ከሰው ይልቅ የሰውን ወሬ ይፈራሉ። መጀመሪያ ግን ናዝሬት ቅዳሜ ማታ ልኬ ወይዘሮ ግምጃ ቤት ተቀምጠው በወፍራም ጋቢያቸው ተጠቅልለው ቅራሪ ፉት ይላሉ። ግምጃ ጻዳ ኩታቸውን ደርቦ መኪና ተራ ሰው በአይናቸው ይማትራሉ። ከተሰለፉት ሁለት ሊዮንቺና እና አንድ ላንድ ሮቨር ዙሪያ እየተሽከረከሩ ግማሽ ሰዓት ያህል ቢፈልጉ ማንንም ሊያገኙ አልቻሉም። ላንድ ሮቨሯን ተደግፎ ደቆመ አንድ ሰው ጠጋ ብለው እዚህ መኪና ላይ ነው የምትሰራው? አሉት። አዎ፣ ትኬት ነው። ኧረ አይደለም፣ ደምስ የሚባል ሰው ታውቃለህ? የት? እዚሁ ሎንችን ላይ የሚሰራው ታንቲ ነው። ፍቅሩ የሚባል ሹፌር ጓደኛ አለሁ ስልክክ ያለ መልኩ ትንሽ አስቦ ፈገግ እንደማለት አለና እዚህ የሉም አላቸው። አይመጡ? የት ነው ያሉት? ያሉት ናዝሬት ነው። አይመጡ? ፍቅሩ የሚባሉ አሁን የተመደቡ በመተሃራ መንገድ ነው። ደምሴ ግን እዚያው ናዝሬት አውቶቡስ ተራ ያለ ተሸካሚ ነው። ለምን ነበር? ድንግጥ አሉ። በጉጉት ይጠባበቁት የነበረው ቅዳሜ ማታ እፊታቸው አይናቸው ስር ፈራረሰ። ያኔውኑ ወደ ፈረቀሳ የሁለት ሰው ትኬት ስጠኝ ብቻ አንዷ ልጅ ናት አሉ። ነጠላቸው ጫፍ ላይ ቋጥሯትን አስር ብር ለማውጣት እየፈቱ ልጅ ምናምን የለም ያምጡ አላቸው በከረረ ንግግር። የብርጭቆ ቅራሪያቸውን እንኳን አልጨረሱ ቄሱ በራ አንኳኩተው እንደምን አላችሁ ሲሉ ወይዘሮ ልኬን መስቀል አሳልሞ ወደ ተኛችው ልጅ ዞሮ ከበላይዋ በመስቀላቸው አማተቡ። ራይል የመጣውን እንግዳ ለማየት አይኗን በትንሹ ቀና አድርጋ መልሳ ጨፈነች፣ እንደ ሰለቸች አይነት። መምህሩ አይናቸውን ወደ ልኬ ቅራሪ በጨረፍታ ወርውረው ግምጃ የጠፋች ብለው ጠየቁ። ወፍጮ ቤቱ ነገ ይሰራ እንደሆነ ሆነ ዲሳሳን ለመጠየቅ ሄደዋል። ጥያቄውን ገና ቄሱን ሲያዩ የጠበቁት ነበር። ለሁለት ጌታ መገዛት አይቻልም ለገብርኤል ነው ነፈረቀሳ ሰው አልጨበጥ አለ ድሮም የተለመደው ለገብርኤል ነው አይ አልመሰለኝም አሉ ቄሱ መጠበቅ ሥራ ላስቻላቸው ቅራሬዋ ላይ እያፈጠጡ ብቻ ለሁለት ጌታ መገዛት የሚቻለው ማንም የለም ምን አለ ራሲቻና ቀቅሊ ወንዞች ቢሞሉ አረ እንዳይበሉ እግዜር ለሁሉ እንደ ስራው ይስጠው ብለው ከተቀመጡበት ተነስተው ወደ ውጭ ተመለከቱ። ልኬ! ቅራሪ ደስቶ ምን ይጠየቃል? ጠላው ሲቀዳ ከሚንቆሮቆር የፈሳሽ ድምፅ በስተቀር ዝምታ ሰፍኖ ነበር። ፈረቀሳ፣ አሉ ቄሱ። የመዳሪያ ቦታ እኮ ነው። ለትብዝብጥ እዚያ ሄዱ እንደሚሉት ወንዱ ሲያሽኮሮምም፣ ሴቷ ስትሽኮሮምም በየጽዱ ስር በጨለማ ተሸፍኖ ድሬ አለው። ብቻ እንደው ቢቸግር እንደተለመደው በጸሎቱ መለመኑ ይሻላል። ቄሱ ከእመት ልኬ ጋር የተሻሙትን ጠላ ጨርሰው እስኪነሱ ግምጃ ብቅ አላሉ። ደና አደሩ ብለው ሲወጡ ልኬ የናዝሬቱ ጉዞ ቢቀር የሚመለስላቸውን ያበደሩትን ገንዘብ እምን ላይ እንደሚያውሉ ሲያሰላስሉ በደንብም አላሰናበቷቸውም። ሕመምተኛዋን በጀርባቸው አዝለው አውቶቡሱ ማቆሚያ መጠለያ ውስጥ ተቀምጧል። የልጅቷ አቁመት በመርዘሙ ካነገቱበት ጋቢ ሾልኮ የወጣ ብርድ ያቀዘቀዘውን ግራ እግሯን በግራ እጃቸው እያሻሹ ያሞቁላታል። አንዳንዴ ፊታቸውን ወደኋላ መልሰው በላብ የተዘፈቀ ፊቷን ሊያለቅሱ በሚከጅሉ አይኖቻቸው ያዋታል። ሁሉ የሚጨነቅለት አለሁ ደና ለብሱ የቆመውን ተሳፋሪ አውታንቲን ለማመጠዋል ልጫንልያለ የሚያለቅሱ ህፃናትን አራት አምስት ያባብላቸዋል። እሳቸው ግን እድላቸው ሆኖ ነው መሰል ከንስ አባት እንኳን በመንፈስ ሳይሆን በስጋ የሚቀኑ አይነት ናቸው ያጋጠሟቸው። በመኪና ተሳፍሮ ወደ ፈረቀሳ ሲጓዙ ልጃቸውን ካዘሉበት አውርደው አቅፏት ነበር። ጎናቸው የተቀመጠና ዞሮ እሳቸውን የማይ አንድ ሰውዬ ምንም የማይፈይድ ከንፈሩን ይመጣል። ከንፈር ተጠራጥረዋል፣ ድምፅ ተጠራጥረዋል፣ ሁሉን ተጠራጥረዋል። ውርጭ ያደረቀ አፋቸውን እያላወሱ ልኬን ረገሙ። እንዴት ለሊት ተነስታ ካልተጠቀምሽበት ገንዘቤ ስጪኝ፣ ትለኛለች። በዓለም ላይ በአቦምሳ ብቻ ሳይሆን በዓለም ላይ ያለችን ዘመዴ እንዲህ ልጄ ታማ እያቃሰተች፣ ማን የማንን መጨረሻ ያ ይሁን? አንተስ ማን ላይ ትፈርድ ይሁን ፈረቀሳ ደርሰው ልጃቸውን አዝለው በእግራቸው ተጉዞ ቃልቻ ቤት ግቢ ጽድ ስር እስኪጠለሉ ወደኋላ በሊን ዓይናቸው ተመልሶ በየቀኑ የሚገናኟቸውን ሰዎች እውነተኛ ወዳጅነት እየገመገሙ ነበር። በከረጢታቸው የያዙትን ብርድ ልብስ አውጥተው ልጃቸውን አለበሱ። ጠቅሎ አቀፏት። በአካባቢው ያለው የሰው ትርምስ ከፀሐይ ከሙቀት ጋር እየጨመረ ሄዷል። ደጋማው ጉና ተራራ በግራጫ ጉም ተተብትቧል። ከከረጢታቸው ስር ያስቀመጡትን ደርዘን ሰንደል አውጥተው ወደ ስለት ማቅረቢያው ቦታ ለመሄድ ሲነሱ ልጃቸውን ለመሸከም ወደሚመቻቸው ለማስተካከል ዝቅ ብለው አዩት። የአካባቢው ሰው በሙሉ ደንግጦ ዞር እስኪል ድረስ የሰውን ጫጫታ ሁሉ በድምፃቸው አሸንፈው ወልጀን ብለው ጮኹ። ሐሙስ ጠዋት ከቤታቸው ደፍ ላይ ተቀምጠው ፊት ለፊታቸው የደረቀ ጭቃ መንገድ ላይ ቁማር የሚጫወቱ ሕፃናትን ይመለከታሉ። በጣም ቀጭን ልጅ በትንንሽ ጣቶቹ ሳንቲም አፍኖ ቃፊር ወይስ ጎፈር ይላል ቃፊር ይላል ሁለተኛው ከመጀመሪያው ልጅ በእድሜው ጠና ያለና አይኖቹ ባልተለመደ መልክ ቦግ ያሉ ናቸው አንድ ነጥብ አግኝቻለሁ ጥራ ቃፊር አለ ቀጭኑ ልጅ ወይዘሮ ጉንጃ ቁማር ጨዋታው ስቧቸው ልጆቹን በጥሞና ይከታተላሉ ልጆች ኑ እስኪ አሳዩኝ ምኑ ነው ቃፊር ምኑ ነው ጎፈር ህፃናቱ ጨዋታቸውን አቁሞ በጥርጣሪ ያዩዋቸው። ኖ አትፍሮ ኖ እየሳቁ ጠሯቸው። ልጆቹ እርስ በእርሳቸው ተያይተው ወደ ግምጃ ተጠጉ። የቱኖ ቃፊር የቱኖ ጎፈር አሉ ግምጃ ደግሞ ህፃናቱ በፍቅር አይን እያዩ። ልጆቹም አምስት ሳንቲም እያሳዩዋቸው ይ የተቆጣ አንበሳ ጎፈር ነው አሏቸው። በስተጀርባው ያለውን ደግሞ ይሄ ቃፊር ነው አሏቸው። ግምጃ ሳንቲሟን ተቀብለው ስዕሎቹን ገለባ አብጦ አጠኗቸው። እንዴት ነው የምትጫወቱት? እስኪ እኔም ልሞክ አሉ። ግምጃ ሳንቲም የያዘውን ልጅ እንዲደብቅ በአይናቸው እያሳዩት ቃፊር ወይስ ጎፈር አላቸው። ካጎነበሰበት ወደ ላይ አንጋጦ እያያቸው ትንሽ ዘገዩ። ቃፊር ልጅ፣ ጎፈር ሙት፣ ቃፊር አሉ። ህፃኑ ልጅ እጁን ቀስ ብሎ አነሳ። ሶስቱም ሳንቲም ዋላ ያፈጠጡባት አሸነፉማማ! ማማ አለቀጩን ልጅ ቀድሞ ግምጃ ትንሽ ሳቅ ብሎ በልባቸው እስኪ እናያለን አሉ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከእኛ ጋር ይወዳጁ።